በሰው ሞት የሚደሰት ሰይጣን አውሬ ሀገራችን ውስጥ አለ። ለእሱ የምታሽቃብጡ ሰዎች ሀገር በሚወጣ ለኛ ደንታችን አይደለም፣ አናገረውም፣ ዋማ አናረግለትም። እንደ ሰው ስጋ ለብሰው ልብስ ለብሰው የሚሄዱ የሚንቀሳቀሱ አውሬዎች ሀገራችን ውስጥ አሉ። ራሳቸውን ከኛ በላይ ሙስሊም የለም ብለው የሚያስቡ እጅግ ሲበዛ ክፎች። ውሃቢያ ውሃቢያ የምትሉ ልዩነቱ ምንድነው እናንተ? እነሱ ደሞ እኛ ጋር ይመጡና እኛ አንድነን፣ አትከፋፍሉን፣ አትለያዩን ይላሉ። ልዩነቱን አሁን በግልጽ አሳይተውናል። ከኛ እምነት ውጭ ያሉ በህይወት መኖር የለባቸውም ብለው የሚያምኑ ለምን ሬሳው ጋር ክርስቲያኖች አየ ናቸው ብሎ ነው። እንደዚህ ደማቸው እየፈላሁ ደሞ በሌላ ነገር አስቀይሰው በእስልምና ስም የሚንቀሳቀሱ እጅግ ሲበዛ አረመኔና ክፉ አካላት ናቸው ዋሃብያ የሚባሉት። ሐጂ ሙፍቲ ክርስቲያን ናቸው ለካ። ክርስቲያን መቃብር ሊቀብሩ እንትኖች ቄሶች እንትን እያሉባቸው እየጸለዩባቸው ይባረኳቸውና አውሩ የፈለጋችሁትን አውሩ። አሰላሙ አለይኩም ወራህመቱላሂ ወበረካቱ፣ እንዴት ናችሁ? ደህና ናችሁ? ይድረስ ለክርስቲያን እህት ወንድሞቼ፣ አባቶቼ፣ እናቶቼ በሐጂ ሙፍቲ ሞት ላዘናችሁ፣ ለተቆረቆራችሁ፣ ስሜቱ ጥልቅ ሀዘን ለሆነባችሁ በሙሉ እንዲሁም በዚህ ጉዳይ ላይ አንዳንድ መጥፎ ነገሮችን ስታዩ እየተናደዳችሁ ለአባታችን ስታዝኑ ለነበራችሁ ክርስቲያኖች በሙሉ ከተቀመኩበት ብድግ በማለት አመሰግናለሁ፣ አከብራችኋለሁ። ከእናንተ ያየሁት ፍቅርም ጥግ ድረስ ፍቅር ለሰጣቸው መስጠት እንደምችሉ ክብር ለሰጣችሁ ክብር እንደምሰጡ በሃይማኖት ልዩነት ሰውን እንደማትጠሉ ስብክ ድረስ አይቸበታለሁ። ይሄንን ነገር ደግሞ ሄሊነ እንድመሰክር እንድናገር ያደርገኛል። ምክንያቱም ቃላት ያጥረኛል። በጣም ብዙዎች ነው ያየኋቸው፣ ብዙዎቹን እኒህን አባት ምን ያክል እንደሚወዷቸው እንደሚያከብሯቸው እምነታቸው ጠፍቷቸው፣ ዓለም ሙስሊም ናቸው የሙስሊም ትልቅ ሸክ ናቸው የወደዷቸው በመልካም ስራቸውና በሰውነታቸው የወደዷቸው። ስለዚህ ኦርቶዶክሶችም ክርስቲያኖች ያየሁት ከእናንተ ፍቅር ለሰጣቸው ክብር ለሰጣቸው ፍቅርን መስጠት በሃይማኖቱ ሳይሆን በሰውነቱ እንደሚሰጡ ከብዙዎች ጥግ ድረስ አይቻለሁ። ስለዚህ እናንተን ማመስገን ማክበር፣ ክብር መስጠት ግድለናል። አንዳንድ ጊዜ ሰው ሲሳሳት፣ ስህተታቸውን ብቻ እያንጠለጠሉ ከመሄድ የሚያደርጉልንንና የሚሰጡንን ነገር ደግሞ ሀቁ መናገር ግድለናል። ሰውነንና ህሊናችን ያስገድደናል። ስለ ሌሎች ጉዳይ ስህተት ስለተናገሩት ምናምን፣ እንደዛ አይነት ጉዳይ እኔ አላወራም ከአሁን በኋላ ግን። ክርስቲያኖች ለሰጣችሁን ክብር አባታችን አባታችን ነው ብላችሁ በሀዘናችን ከኛ በላይ ጥልቅ ሀዘን ተሰምቷችሁ የእምነት ተቋማቸው ድረስ መግለጫ አውጥቶ አባቶች በዛ ልክ አንብተው መራር ሀዘናቸውን ከኛ ጎን ስለቆሙ ትልቅ ክብር አለኝ፣ ትልቅ ክብር አለኝ። አመሰግናለሁኝ። ሰላም፣ እንዴት ናችሁ? ከዚህ በፊት መሐመድን ታፍሩበታላችሁ ባልኩት ላይ ክፍል አንድ እና ክፍል ሁለት ከራሳቸው አንደበት እንደሚያፍሩበት የተናገሩትን አስደምጫችኋለሁ። ዛሬም እንደተለመደው ክፍል ሶስትን የምንቀጥል ይሆናል ከራሳቸው አንደበት እንደሚያፍሩበት ክፍል ሶስትን ተጋበዙልኝ። አሁን ያሉት እኔ ስም መጥቀስ ስለማልፈልግ ነው። ድሮ ሞት ታሏል አሉት ኦሬዲ ሞቷል። አሁን ያሉትን ጥራቸውና አንዱን ሼህ ሄደህ አንቱ ሼህ ባላቸው የስድስት ዓመት ህፃን ልጅ ማግባት ሱና ነው ለምንድነው የማያገቡት ብለህ ጠይቃቸው። አግኝተኛል ፖይንት የስድስት ዓመት ህፃን ልጅ ሴት ልጅ ማግባት ሱና ነው እኮ። ይህንን ሱና ተረሳ ስለ ስለ ስለ ሲዋካል እንደ ሰውን የምታደነቁሩት ሱና ነው ምናምን ብላችሁ የስድስት ዓመት ህፃን ልጅም ሱና ነው ማግባት አይደለ? አግባ አሳዩን መሻይኮቹ ይዳዳሩ። ልጆች ካሏችሁ የ50 ዓመት አባት ሴት ልጅ የስድስት ዓመት ሴት ልጁ ለ50 ዓመት አባት ይዳሩ። አንተ በምታምነው ሐዲስ ፋጢማን በዛ ጊዜ አይሻን ባገቡባት ቅጽበት ወራት አቡበከር መቶ ጠይቋቸው። አይ ታንሳለች፣ ልጅ ናት። ኢነሃ ሰጊራ ብለውታል ጠይቃቸው እቺ እንደዚህ የሚላለው ይብለ አዎ እነሐ ሰገራ ትንሽ ናት። አንተ አንተ ታረጅባት አለ ማለት ነው ቃል በቃል ዑመር ጠይቆ እንደዛ ብሎ መለሱት። ዓሊ በ26 ዓመት ነው ምናምን አገባት እሷ 19 ነበረች። የ19 1 አመት ሆና ፋጢማ፣ ለ50 አመቱ አቡበክር እንቢ ካሉት ለ40 አመቱ ዑመር እንቢ ካሉት ከዛ ለ26 ዓመቱ ለዓሊ ዳሩት ማለት ለራሳቸው ሲሆን በዛ ወር የስድስት ዓመት ህፃን ልጅ ያገቡ አሃ፣ በዛን ጊዜ እድሜያቸው ትልቅ ነው። ትንሽ አታፈርም? እንዲህ ብለህ ስታወራ በዛን ጊዜ እድሜያቸው ትልቅ ነው። ምን ትላለህ? የዘጠኝ የአስራ ዘጠኝ የአስራ ስምንት ወይም የሀያ ዓመት ፋጢማን ለአቡበከር አልደርልህም ታንሳለች ብለው ታል። እያልኩ አይደል እንዴ አንተ በምን ታምንበት? ዘገባ ነሳኢ ላይ ያለ ይኸው። ነሳኢ ላይ ያለ ይኸው። ኦኬ፣ የአይሻ ስድስት ዓመት ከፋጢማ አስራ ዘጠኝ ዓመት ትበልጣለች። ፊዚካሊ ነው እያልክ ያለኸው። ምን አይነት ምግብ ነበር የምትበላው አይሻ የሸራተን ኬክ ነበር የምትበላው? ሰውነቷ ግዝፍዝፍ ያለው እንዴት ነው የተረዳው? እንት ነው ይሄ። ይውደቅ ማብራሪያ አታምጡ እንደዚህ አይነት። ሌላ ከሙስሊም ውጭ ያለው አካል ሲሰማችሁ ያፍርባችኋል። መልካም እንደሰማችሁት ነው። እንግዲህ እኛ ከወራት በፊት መሐመድን ተግባሩን ታፍሩበታላችሁ። ለዛም የእሱ ያደረገውን አታደርጉም ብለን ይገደል ተብለን ነበረ። በአምሳ ስድስት ዓመቱ የስድስት ዓመት ህጻን ልጅን ያገባ ነው። የራሱ ልጅ ግን የ19 ዓመት ለአምሳ ዓመት ዳር ሲባል አልደረም ያለ ነው። እንዲሁም የ19 ዓመት ሆና 46 ዓመት አካባቢ ለሆነው ለአርባ ዓመት ሰው አልደረም ያለ ነው። ለአርባ ዓመት ያልደረም ያለ 19 ዓመትን ልጅ እሱ ግን የስድስት ዓመት በአምሳ ስድስት ዓመቱ ያገባል። ይህንን ሮል ሞዴል አድርጋችሁ ተከተሉ የሚሉን እና ለምንድን ነው እሱ ኡስታዞቹ ሼኮቹ የሐምሳ ስድስት ዓመት ሽማግሌ ለሆነ የስድስት ዓመት ህፃን ልጃቸውን የማይደሩት? እነሱስ በሐምሳ ስድስት ዓመታቸው ገና ሸንጉሌት የምትጫወትን የስድስት ዓመት ህፃን ልጅ ያገባሉ ወይ? ይህንን ማህደርጉ ከሆነ ይሄ እንዳይደረግ የሚከለከሉ ከሆነ እውነት ነው፣ በነብያችሁ አስተምሮ ታፍራላችሁ። ማታፍሩ ከሆነ ሱናውን የምትከተሉ ከሆነ የስድስት ዓመት ህፃን ልጃችሁን ለ56 ዓመት ሽማግሌ ልድሩ ይገባል፣ እናንተም ልታገቡ ይገባል። በእርግጥ አታደርጉትም፣ ታፍራላችሁ፣ ትሸማቀቃላችሁ። በነቢያችሁም ድርጊት ህግም ይጠይቃችኋል። እኛም ያልነው ይሄንን ነው። ትንቢታችን እንደዚህ ውኖ ነው። ሀዲሳቶቻችሁን እንቀበል እስክትሉ እያደረስናችሁ ነው። ነቢያችሁን አስተምሮ እንድክዱ እያደረግናችሁ ነው። ምክንያቱም ጤናማ ስላልሆነ ጤናማ ስላልሆነ ይሄን እውነት ተቀበሉት። ነብያችሁ ያደረገው ትክክል አይደለም። የኢትዮጵያ ህዝቦች ብሄር ብሄረሰቦች ልትነቁ ይገባል። ያ ጀማ ንቁ። ወላሂ የአባታችን የሀጅ ሙፍቲ ህልፈት ሁላችሁንም ሊያነቃ የማንቃ ደውል ሊሆናችሁ ይገባል። ልትነቁ ይገባል። እኛ ኮ እዚህ ቲክቶክ ላይ ውሃቢያ ውሃቢያ እያለ ስናወራ ምንድነው ልዩነታችሁ? ምንድነው ልዩነታችሁ? ልዩነታችን አሁን በግልጽ የታያችሁ ይመስላኛል። በሰው ሞት የሚደሰት ሴጣን አውሬ ሀገራችን ውስጥ አለ። ይህንን ልታውቁ ይገባል። ያጀማ ጀማ እወቁ፣ ንቁ። ሙስሊም ወንድሞቻችን፣ ክርስቲያን ወገኖቻችን፣ ሀታ ክርስቲያንና ሙስሊምን የሚያባሉ የሚያጋጩ፣ የሚያፈታፍጡ እነማን እንደሆነ በግልጽ እወቋቸው፣ ለይታችሁ እወቋቸው፣ ንቁ፣ ልትነቁ ይገባል። እኛ ነቅተን እየተጠነቀቅናቸው ነው። እናንተም ነቅታችሁ ልጆቻችሁን ምን አይነት ትምህርት ቤት ማስተማር እንዳለባችሁ፣ ጉርብትና ስትፈጥሩ ከማጋ መፍጠር እንዳለባችሁ፣ ትዳር ስትመሰርቱ ከማንጋራ መመስረት እንዳለባችሁ ልትነቁ ይገባል። ጀማ ወላይ ለአዙ አውሬ አሉ። እንደ ሰው ስጋ ለብሰው ልብስ ለብሰው የሚሄዱ የሚንቀሳቀሱ አውሬዎች ሀገራችን ውስጥ አሉ ስላሉም ነው እኛ ሁል ጊዜ አንቺ ልጅ አይሰለችሽም? ወሃብያ ወሃብያ እምትይው ልዩነቱ ምንድን ነው? እናንተ እነሱን ደግሞ እኛ ጋር ይመጡና እኛ አንድነን አትከፋፍሉን፣ አትለያዩን ይላሉ። ልዩነቱን አሁን በግልጽ አሳይተውናል። የእኛና የእነሱን ርቀት በጣም አሳይተውናል። ገባችሁ አይደለም? ስለዚህ ንቁ። ከዚህ ቀደም ታስታውሳላችሁ፣ የሆነች ልጅ ግጥም ብላ አማራ ክልል ላይ የአማራ ትምህርት ሚኒስቴር የፈቀደው ግዕዝ ይማሩ አይማሩ በሚል ማለት ነው የቀረበውን ግጥም ታስታውሳላችሁ አይደለም? የእሷን ቪዲዮ መጨረሻ ላይ ያመጣላችኋል። በእኛ በሙስሊሞች ላይም የሰራችሁን ማለት ነው። እኔ እኮ በዛ ላይ ቪዲዮ ለመስራት ብዬ በአቅራቢያ ያሉ ሼህ አሉና። ከና ሀሳብ ጭምር ስልግላቸው አይፎዚ አሁን ይሄ በዚህ ላይ ቪዲዮ ብትሰሪ ለኦርቶዶክሶች አግዛ እንጂ የሚሉሽ ሌላ ነገር አይሉሽም። ስለዚህ ዝምታ መልካም ነው፣ ዝም በያቸውና እለፍ እለፊያት ብለዊ ነው። ቮይሱ ራሱ አለ፣ እንደዛ የተባባ ነው የተላላክ ነው። እና ምን ያክል እነኛ ሰዎች ምን ያክል ርቀት ለመሄድ እንደሚሞክሩ ልትነቁና ልትጠነቀቋቸው ይገባል። አልሐምዱሊላህ ረቢልዓለሚን እኛ እምነታችን የሌላ እምነቶችን ሀታ ቢሞቱ ቢታመሙ ቢራቡ ቢጠሙ ቢታረዙ እንዴት ማገዝ እንዳለብን አስተምሮናል። አልሐምዱሊላ ረብል አለሚን በእምነታችን ላይ እንጂ መተጋገዝ የሌለው በሌላ በማህበራዊ ኑሮ እንዴት መኖር እንዳለብን አስተምሮናል እምነታችን። አልሐምዱሊላ ብልአለሚን እነሱ ግን ሀታ ለምን እሬ ሰው ጋር ክርስቲያኖች አየናቸው ብሎ ነው እንደዚህ ደማቸው እየፈላሙን ደሞ በሌላ ነገር አስጠይሰው ሀጂ ሙፍቲ ክርስቲያን ናቸው፣ ልካ ክርስቲያን መቀብር ሊቀብሩ እንትኖች ቄሶች እንትን እያሉባቸው እየጸለዩባቸው የባረኳቸው። አውሩ፣ የፈለጋችሁትን አውሩ። ሴጣን ናችሁ እናንተ፣ የሀገር ነቀርሳው ሴጣኖች። ምንም ብታወሩ ለእናንተ ቦታ የሚሰጣችሁ ሰው ማንም የለም፣ ማንም። ስለምናቃቸው ማለት ነው። እንኳን ሞቱ፣ እንኳን ተገለበጡ፣ እንኳን ታመሙ፣ እንኳን እንደዚህ ሆኑ፣ እንኳን እንደዚህ ሆኑ እያላችሁ እየተደሳታችሁ ያላችሁ ሴጣኖች፣ ነቅተናል። ንቁ እናንተም አና ስሚ ሃሲነ ጀማል ጀቱ የሚማር ከዚ ረውታት ይልጀና እኔ አቀርበላችሁ ግጥም ነው። የግጥሜ ርዕስ መውሊድ አናከብርም። አላህን የሚያምፅ አኬራን የረሳ ምንም በሌለበት አቧራ የሚያስነሳ የሌለ የሚያመጣ መውሊድ የሚያከብር ሀቅን እየተበለ ባጢል የሚያብር ያልተለመደውን ቢዳ ሚፈጥር መረጃ የሚሰጠው ደሌሉ ሻየው ጫትና ምስበሃ ከጁማ ይለየው ሱናውን በመተው የተዝረከረከው ሳይበላ ያከከው ቢዳ ፈጣሪ ሳይበላው ያከከው፣ በአስበር በቆሌው በዛፍ የሚመጀን ሱንዩምስ ተደብሎ የፈረጀው ቂሷ ነው እያለ ውሸት የሚያወራ፣ በነብያችን ስም አነጽ የሚሰራ፣ በነብያችን ስም አነጽ የሚሰራ፣ አረንጓዴ ጥናም ከላይ የደረበ፣ ተውሂድ ና ሱና ውስጡ የተረበ፣ የወንጀል ሱሰኛ ሳዊት አቤት መሳይ ቅልስልስ ነው ና የቢዳ አስመሳይ፣ በጤሉን አቀርጎው ለኡመቱ እናሳይ፣ ከእንደዚያ የነሰው ተጠንቀቁ ሰዎች።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 ራሳቸውን ከኛ በላይ ሙስሊም የለም ብለው የሚያስቡ እጅግ ሲበዛ ክፎች፣ በተለይ በተለይ ደግሞ ለሰው ልጅ ነፍስ ቅንጣት ታክል ማይራሩ፣ ማይሳሱ፣ ከኛ እምነት ውጪ ያሉ በሕይወት መኖር የለባቸውም ብለው የሚያምኑ ምንም እስልምናን ባይወክሉም በእስልምና ስም የሚንቀሳቀሱ እጅግ ሲበዛ አረመኔና ክፉ አካላት ናቸው ውሃቢያ የሚባሉት። ይሄንን ደግሞ ምላችሁ ያለማስረጃ አይደለም፣ በስሜት ተነስቼ አይደለም። ማስረጃ አለኝ። ከአንድም ሁለት ሶስት ማለት ነው። የመጀመሪያው ማስረጃዬ አይኤስአይኤስ ነው። ሊቢያ ላይ ነገ ያልፍልኛል ብለው የተሰደዱ ወገኖቻችንን አላሁ አክበር እያለ ያረደ ጨካኙ አረመኔው ግሩፕ ማለት ነው። ይሄ አይኤስአይኤስ የተባለ አረመኔና ክፉ የሆነ ግሩፕ ደግሞ የሚመራ ወይንም የሚያምነው በዋሃብያ አስተሳሰብ ነው ሁለተኛው ማስረጃዬ ቦኮ ሀራም ነው። የብዙ ሕጻናትን ሴቶችን ነፍስ የነጠቀ እጅግ አረመኔው ግሩፕ ማለት ነው፣ አሸባሪው ግሩፕ ቦኮ ሀራም። ይህ ግሩፕም ዋሃብያ ነው፣ ዋሃብያ ማለት ነው። ሶስተኛው በዓለም አቀፍ ደረጃ በአሸባሪነት የምናቀው አልሸባብ ይህም ዋሃብያ ነው። እነዚህ አሁን የጠቀስኩላቸው አካላት እጅግ ሲበዛ አረመኔዎች፣ አላሁ አክበር እያሉ የሰው ልጅ እንደበግ አጋድመው የሚያርዱ ስለ ሰው ልጅ ነፍስ ቅንጣት ታክል እንኳን የማይራሩ አረመኒዎች ናቸው። አያቹ፣ እነዚህ አረመኒዎች ናቸው ራሳቸውን ዋብያ ብለው የሚጠሩ እንደነ አይኤስአይኤስ፣ እንደነ ቦኮሀራም፣ እንደነ አልሸባብ አይነቶች ናቸው። እስልምናን አራጅ፣ እስልምናን ገዳይ ብለን እንድንረዳ እያደረጉን ማለት ነው። እሺ፣ እስልምና ገዳይ ወይንም አራጅ እንዳልሆነ ማስረጃክ ምንድን ነው የምትሉ ከሆነ እኚህ የምትመለከቷቸው አባታችን ናቸው ሁሉም ኢትዮጵያዊ ዘር፣ ቀለም፣ ብሔር፣ ሃይማኖት ሳይመርጥ የሚወዳቸው የሚያከብራቸው አባታችን ሀጂ ሙፍቲ ናቸው። ለኔ ምስክሬ። ስለዚህ እስልምናን ከውሃቢያዎች አንጻር ካረመኒዎች አንጻር ሳይሆን ከምንወዳቸው አባታችን ከነሃጂ ሙፍቲ አንጻር እስልምናን እንድትመለከቱ ስል ነው ይህንን ቪዲዮ የሰራሁት። ተስፋ አደርጋለሁ ከዚህ ቪዲዮ በኋላ ስለ እስልምና እምነት ያላችሁን አስተሳሰብ ትቀይራላችሁ ብዬ አስባለሁ። ምንም የእምነት ልዩነት ቢኖረንም ማለት ነው። ሀገራችን ኢትዮጵያን ሰላም ያድርግልን። ይህንን ቪዲዮ አድርሱልኝ። አመሰግናለሁ። ቅሌታም ሽማግሌ የሽማግሌ ቅሌታም ውሃቢያ እንዴት አስተምሮታችሁ፣ በዚህ ልክ ጨካኝና አረመኔ ሊያደርጋችሁ ይችላል? ወላሂ እጅ በጣም ነው የሚገርሙት እነኝህ ሰዎች። እኔ ኦርቶዶክሳዊ አባት እንግዲህ ሙፍቲ ሀዘን ላይ እንደዚያ አተክዘውና እንደዚህ ተሰምቷቸው ሙፍቲ ሀዘን ላይ በዚያ ልክ ሀዝነው ሲታዩ የሆነ ሰው ስለሆነ እኮ አይደል እንዴ ይሄን ያደረጉት። እኔ ኦርቶዶክሳዊ አባት ሰው ስለሆነ የሰው ሞት ያስደነግጣል። የሰው ሞት ያሳዝናል፣ ያስተክዛል። እኔ እነኚህ ሞት የሌለባቸው ይመስል እንደዚህ ሰው ሲሞት መሳለቅ

ስለዚህ አንተም ብሎ ለእስልምና ተቆርቋሪ ወላሂ እኔ የምላችሁ እስልምና አሁን እየተሰደበ ያለው ማለት ነው በእንደዚህ አይነትና መሰሎቹ ነው ማለት ነው እስልምና እኮ እንደዚህ አይደለም እኮ እስልምና እኮ ሽማግሌ ይህ ሽማግሌ ቅሌታም ሁለት ፀጉር ሁለት ፀጉር አውጥታ አንቱ መባያ ጊዜ እኮ ነበረ ግን ስራ የወረደ የትንሽ ጨካኝ አረመኔ እኔ እምነታቸው ምን አይነት ጭካኔ ነው የሚያስተምራቸው እንዴት ሰው ሲሞት ሰው አይደነግጥም እኔም ነገጧት ሞት አለብኝ ብሎ እንኳን ቢያንስ መደንገጥ አለበት ሰውየው ማንም ሊሆን ይችላል ምንም ሊሆን ይችላል ሊሞተው? አንተ ቅሌታም ሽማግሌ ሽል እያደረጋችሁ አርሶችሁ ይሂዱ። ሰላም አለይኩም ወራህመቱላህ